የሰውነታችሁን ፀጉር ሼቭ አድርጋችሁ ትንሽ ቆይቶ ቆዳችሁ እያሳከካችሁ፣ እየቀላ፣ እያቃጠላችሁ፣ ኢንግሮን ሄር እየወጣባችሁ እና እየቆሰለባችሁ ተቸግራችኋል? እነዚህ ነገሮች በጣም በቀላሉ ሼቭ ከማድረጋችን በፊት እና ካደረግን በኋላ በምናደርጋቸው ነገሮች የሚፈቱ ችግሮች ናቸው። በዛሬው ቪዲዮም በትክክለኛው መንገድ የሰውነታችንን ፀጉር ሼቭ ለማድረግ መከተል ያሉብንን አስር መንገዶች እነግራችኋለሁ። አንደኛ ሼፍ ከማድረጋችን በፊት ኤክስፎሊየት ማድረግ። ይሄ ዋነኛው ወደ ውስጥ የሚበቅልና የሚያብጥ ፀጉርን የምንከላከልበት መንገድ ነው። ሼፍ ከማድረጋችን በፊት በመጀመሪያ የሞተ ቆዳችንን ኤክስፎሊየት አድርገን ማንሳት የቆዳችን ቀዳዳ እንዳይደፈንና ፀጉራችን ሲበቅል ወደ ውስጥ እንዳይበቅል ያደርጋል። ስለዚህ የሰውነት ስክራብ ወይም ሸካራ መታሻ ተጠቅመን በደንብ የሞተ ቆዳችንን ማንሳት አለብን። ሁለተኛ በሙቅ ውሃ መታጠብ ሼቭ ከማድረጋችን በፊት ሰውነታችንን በሙቅ ውሃ ብንታጠብ የሰውነታችንን ቀዳዳ በደንብ ይከፍትልናል። ኤክስፎሊየት ስናደርግ በቀላሉ የሞተ ቆዳችንን ለማንሳት ይረዳል። እንዲሁም ፀጉራችንን በደንብ ስለሚያለሰልስልን በቀላሉ የሰውነታችንን ጸጉር ለማንሳት ይረዳል። ሶስተኛ፣ ንጹህና ስለታም መላጫ መጠቀም። ስለታም ያልሆነ መላጫ ስንጠቀም ጸጉራችንን ስለማያነሳው አንድ ቦታ ላይ እየደጋገመን ሼቭ እንድናደርግ ይገፋፋናል። ይህም ቆዳችን እንዲቀላ፣ እንዲቆጣ፣ እንዲቆርጠንና እንዲቆስል ያደርጋል። እንዲሁም መላጫው ንጹህ ካልሆነ የቆዳችን ቀዳዳ ይደፍነዋል፣ እንዲሁም ሲቆርጠን ኢንፌክሽን እንዲፈጥርብን ያደርጋል። ስለዚህ አንድም መላጫ ከተጠቀመው በኋላ አጥበንና አድርቀን ከአምስት እስከ ሰባት ጊዜ ድረስ ብቻ ልንጠቀምበት እንችላለን። አራተኛ ሼቪንግ ክሬም ወይም ቅባት መጠቀም። ምንም ነገር ሳንቀባ በደረቁ ሼቭ ማድረግ ትልቅ ስህተት ነው። ምክንያቱም ምንም የሚያምለጨልጭ ነገር ከሌለው መላጫው በቀላሉ ስለማይንሸራተት ጸጉራችንን ሊነጨው ቆዳችንን ሊቆርጠንና ሊያደማን እንዲሁም ትናንሽ ቁስሎችን ሊፈጥርብን ይችላል። ስለዚህ ሼቭ ከማድረጋችን በፊት ቅድም እንዳልነው ታጥበንና ኤክስፎሌት አድርገን ስንጨርስ ሼቪንግ ክሪም ተቀብተን ሼቭ ማድረግ እንችላለን። ሼቪንግ ክሪም ከሌላችሁ ደግሞ በጸጉር ኮንዲሽነር፣ በኮክናት ኦይል ወይም ደግሞ በቤቢ ኦይል መተካት ትችላላችሁ። አምስተኛ፣ በትክክለኛው አቅጣጫ ሼቭ ማድረግ። በትክክለኛው አቅጣጫ ሼቭ አለማድረግ ዋነኛው የኢንግሮን ሄር ወይም ወደ ውስጥ የሚበቅል ጸጉር መንስኤ ነው። በተለይም የብብት ፀጉር እና የታችኛውን ክፍል ሼቭ ስናደርግ ጸጉሩ የሚያድግበትን አቅጣጫ ተከትለን ሼቭ ማድረግ ይኖርብናል። ካልሆነ ግን እነዚህ ቦታዎች ከሌላው ክፍል የበለጠ ሴንሲቲቭ ስለሆኑ ሕመም ያለው ኢንግሮን ሄርን ያመጣሉ። እጅና እግራችንን ግን ፀጉሩ በሚያድግበት በተቃራኒ አቅጣጫ ሼፍ ብናደርግም ብዙም ላይ ጎዳን ይችላል ስድስተኛ ኃይል አለመጠቀም ሼፍ ስናደርግ ሁልጊዜ ጊዜ ላላ አድርገን መሆን አለበት ምክንያቱም ኃይል የምንጠቀም ከሆነ እንዲቆርጠን አሊያም ኢንግሮን ሄር እንዲወጣብን እናደርጋለን ኃይል ሳንጠቀም ፀጉራችን በአግባቡ የማያነሳልን ከሆነ ምናልባት መላጫው ደንዞ ሊሆን ስለሚችል አዲስ መላጫ ተጠቅመንና ሼቪንግ ክሪም ተቀብተን በእርጋታ ሼቭ ማድረግ ይኖርብናል። ሰባተኛ አንድ ቦታ ላይ አለመደጋገም። ሼቭ ስናደርግ አንድ ቦታ ላይ እየደጋገምን መላጨት ካስፈለገን ይሄም ምናልባት መላጫችን ደንዞ ሊሆን ይችላል። ከዚህ በተጨማሪም ስንደጋገም ቆዳችን እንዲቀላና እንዲቆጣት ስለሚያደርገው ከአንድ ወይም ከሁለት ዙር በላይ አንድ ቦታ ላይ ሼቭ ማድረግ የለብንም። ስምንተኛ ስንጨርስ ማለስለሻ መቀባት። ሼቭ አድርገን ስንጨርስ ቆዳችን በጣም ይደርቃል። ምክንያቱም መጀመሪያ ታጥበን ኤክስፎሊየት እናደርጋለን። ቀጥሎም ሼቭ ስናደርግ ፀጉሩን ብቻ ሳይሆን የላይኛውንም የቆዳችንን ክፍል አብረን እናነሳዋለን። በዚህ ሰዓት ቆዳችን ብዙ ተፈጥሯዊ ቅባቶችን ስለሚያጣ በጣም ይደርቃል። ስለዚህ ያስወገድነውን ቅባት ለመመለስና ቆዳችንን ከድርቀት ለመከላከል ቆዳችን ሙሉ ለሙሉ ሳይደርቅ ሽታ የሌለውና ቀጠን ያለ ማለስለሻ ወይም የሰውነት ቅባት መቀባት አለብን። ዘጠነኛ ሰፋ ያለ ልብስ መልበስ። ሁሌም ቢሆን ሼፍ ካደረግን በኋላ ሰፊ የሆነ ልብስ መልበስ አለብን። ምክንያቱም ጠባብ ልብስ ስንለብስ ከሰውነታችን ጋር ፍትጊያን ስለሚፈጥር ሽፍታ እንዲወጣብንና እንዲያሳክከን ያደርጋል። ስለዚህ ማለስለሻ ከተቀባን በኋላ ሰፊና ሸካራ ያልሆነ ልብስ ቢያንስ ለአንድ ቀን ያክል መልበስ አለብን። አስረኛ፣ መላጫውን በጥንቃቄ ማስቀመጥ። መላጫችን ደጋግመን የምንጠቀምበት ከሆነ በጥንቃቄ መቀመጥ አለበት። ባክቴሪያ እንዳይራባበትም በደንብ አለቅልቀንና አጥበን ውሃ የማይነካውና ደረቅ የሆነ ቦታ ላይ ማስቀመጥ አለብን።